ከሰላት የሚበልጥ ነገር የለም ብዬ ይህን የመሰለ ሜካፕ ውዱ ላረግበት ነው የመጨረሻ ቪዲዮ ለምን ቴሙ ማታረጊ ይሄን የመሰለ ውበት ለሰጠሽ አላህ ካልሰገድሽበት ምኑን ቆንጆ ነሽ ወይት ወይት ወይት ወይት ዛሬ ለዚህ አይደለም የፈለግኳችሁ ዛሬ ለዚህ አይደለም የፈለግኳችሁ እኔ ቁጭ ብዬ ማውራት አልችልም ይሄንን ነገር ምንድን ነህ ሰው ነህ ወይስ ምንድን ነህ ቪዲዮም ማለት ነው፣ ተረጋግታችሁ ነው የምትመለከቱት። ቪዲዮን ረጋ ብላችሁ ነው የምታዩት ማለት ነው። ልክፈትላችሁ ቆይ እከፍትላችኋለሁ። የሆነ ደንግፊት ፊት ያለባችሁ የሆነ ነገር ያለባችሁ ሰዎች የሆነ ነገር ብታደረጉ አሪፍ ነው። ይህንን ቪዲዮ ከማየታችሁ በፊት የሆነ ነገር እናንተን ረጋ ሊያረጋችሁ የሚችል ነገር ካለ አጠገባችሁ የተሻለ ነው ይመረጣል። ሶ ቪዲዮን ከመጀመሪያ በፊት ቶሎ በሎ ሬዲዮ ነው ልጠብቃችሁ። ኦኬ ሬዲዮ ናችሁ? እንጀምራለን። እሺ መህር ነው አስር ሚሊዮን ብር

እሱን ያላነገቡ በስሙ ቆንጅተው በስሙ ተዋቡ። እና ማለት ነው ትንሽ ብሩ አላነሰም አላነሰም። ይሄው ምን ትሸፍናለች የሰርጉን ወጪ እ ራሱ እኮ አልቻላችሁም። የሆነ የሚደገስበት ነገር ራሱ አልቻለም። አስር ሚሊዮን ብር ምን አላት? አሁን ሁላችንም ማስመሰዎች ነው። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ሌላው ሀገር ደግሞ በእኛ በተቃራኒ በቁርአን ነው። ዛሬ ደግሞ ስለ አቢር ነው የምናወራው። አቢር አቢር ማን ነች አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቢር ሰሞኑን አግብታለች እና መነጋገሪያ የሆነች ንስት ትሆናለች በዚህ ሰዓት እና ምንድን ነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሻ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር እሱ። ምንድነው ቅዱስ ቁርአን ቁርአን ነበር። መህሯ ቁርአን መሆኑን ብዙ ሰዎችን መነጋገር ያደርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኡማ ሞዴል የምትሆን ስለሆነች እንግዲህ በቁርአን ምህር ማሰር በዚህ ሰዓት ኒንጃ አለ ብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ እውቁልኝ በሚባልበት ደረጃ አቤር በቁርአን ምህሯን ማድረጓ እጅግ አነጋጋሪ ሆኗል። አቤር በሚገርም ሁኔታ በቲክታክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው ይህም ለብዙዎቹ

በነገራችን ላይ ያቺ የሚያገባት ልጅ እንኳን በብር አይደለም በዳይመንድ ራሱ ላትገዛ ትችላለች። ግን አሁን ደግሞ ያለንበት የላይፍ ስታይል አይገናኝም። እስቲ ይሄ ልጅ ደግሞ ተመልከቱት ምን እያረገ ነው? ምንድን ነው የሚያደርገው ነገር እኔ አልገባ አለኝ። እስቲ በአማርኛ ተርጉሙና ንገሩኝ እስቲ። እሺ፣ ወረደ ከመኪናው እየወረደ ነው

ከሰው ጋር አንድ ላይ ምግብ እየበላችሁ ስጋ ስጋውን እንቁላል እንቁላሉን የምትለቅሙ ሰዎች ግን እድሜ ልካችሁን አይለፍላችሁ። እግዚአብሔር ታቹ ሰርታችሁ መናቅሩ መጨረሻ ላይ ባዶ እጃችሁን ቀሩ። እንዴ በጣም ነው ለቀሙበ፣ በጣም ነው ግን። አንድ ነገር ይቀራል። ከቆሎ ውስጥም ለውዝ የምትለቃቀሙ ሰዎች አድቡ አድቡ በቃ አድቡ። ሰው ሳይነግራችሁ አድቡ በቃ ሰው እየተመቸው አይደለም። እንደዛ ስትለቅሙ በቃ ምን ላለው ብሎ ነው እንጂ ዝም የሚለው በቃ አልተመቻችሁትም። ያን ሰው በቃ ተው ተው ሳትባሉ ተው። ደሞዜ ከአስር ቀን በላይ አላልፍልህ ያለኝ ሰው ነኝ። ሀያ ቀን መደበሪያ እንዳላረግ እንዲህ እሺ፣ መጥቀሱ ምን አስፈለገሽ? ለምን ጠቀስ፣ ምንድን ነው ምትሉ ነው። አሁን ተው ግን ቤባ፣ አንዴ ተነስ፣ ቁርስ ልሰራ ነው እና ቁርስ ልሰራ ነው። ልጅቷ የምታቁ ሰዎች መትረፏ እስኪ ቼክ አድርጉ። ሁሌም እንግዲህ ጦርነት የማይሰለቻት ሀገር ሀገሪ ድጋሚ ወደ ጦርነት ሊገባ እንደሆነ እንግዲህ ፍንጭቶች እየታዩ ነው የሚገኙት። በዚህም ላይ እንግዲህ በጣም የሚያሳስቡ ነገር ደግሞ አሁንም በሰሜኑ ጦርነት ላይ እንደዛ አንድ ነጥብ ሁለት ትሪሊየን ብር አስቡት፣ አንድ ነጥብ ሁለት ትሪሊየን ብር ከዛም በላይ ደግሞ የሰው ነፍስ ወደ አንድ ሚሊዮን የሚጠጉ ሰዎች እዛ ጋር ተረፍርፈው ተረሽነው እናቶች እንደዛ ደም እያለቀሱ እያነቡ ባለበት ወቅት ላይ አሁንም እንግዲህ ድጋሚ ጦርነቱ እያገረሸ ነው ተብሏል። በደህንነት ላይ ጦርነት ማለት አስቡት፣ አገራችን ወዴት ልትሄድ እንደምትች። በዛሬው ዕለት በርካታ የፌዴራል ፖሊስ ወደ መቀሌ ከተማ እንደገባ ተገልጿል። እንደሚታወቀው ከዚህ በፊት በትግራይ ክልል የፌዴራል ፖሊስም ሆነ የመከላከያ ሰራዊት በቦታው ላይ እንደሌለ ይታወቃል። ነገር ግን በፕሪቶሮ የሰላም ስምምነት መሰረት በትግራይ ክልል የፌዴራል ተቋማቶችን ለመጠበቅ የፌዴራል ፖሊስና መከላከያ ይመደባል ተብሎ ነበረና ና በትናንትና ውነት እንደገቡ ተገልጿል። እዚህ በምስሉ ላይ የምትመለከቱት የፌዴራል ፖሊስ አባላቶች በትናንትና ውነት አባይ አላ በሚባል ከመቀሌ 40 ኪሎ ሜትር በሚገኝ አካባቢ ላይ ወደ መቀሌ ጉዞ ሲያደርጉ እንደነበረ የተነሳ ምስል እንደሆነ ታውቋል። በዛሬ ዕለት ወደ መቀሌ የገባው የፌዴራል ፖሊስ ለምን ዓላማና በምን እንደሆነ እስካሁን የታወቀ ነገር የለም። እጅግ የብዙዎች ልብ የነካው እናቶች ተማጽኖ የራያ እናቶች በጦርነት አለቅን፣ ሰላማችን ያምጣልን በማለት በእንዲህ በምትመለከቱት መልኩም በመሀላ ፈጣሪያቸው ሲለምኑ አርፍደዋል። ህወሀት የሚመሩት ደብረ ጽዮን ገብረ ሚካኤል ዶክተርም የራያ ዞን አመራሮችን አፍርሰን ዞኑ በኃይል እንቆጣጠራለን ማለታቸው ተከትሎ የተቆጣው የራያ ህዝብ በዛሬው ቀንም በዞኑ ዋና ከተማ በሆነችው ማይጨው ከተማ የተቃውሞ ሰልፍ አካሂደዋል። ሰላም ለሀገራችን ይሁን እያልኩ፣ አሁንም ጦርነት ከተቀሰቀሰ የድሀ ልጅ ነው ሂዶ የሚሰለፈው፣ የድሀ ልጅ ነው ፊት ለፊት ሂዶ የሚዋጋው። የሀብታሙ ልጅ ቁጭ ይላል፣ የባለስልጣኑ ልጅ አሁንም ቢሆን ቁጭ ይላል። ይህም ቪዲዮ ሳይ እኛ ላይ ሙድ እየያዘ ነው ወይስ ደግሞ ምንድን ነው አላማው ብዬ ያሰብኩትን ቪዲዮ እስኪ ያሳያችሁ። የተቀቀለ እንቁላል ሩዝ በዶሮ እና ደግሞ እርጎ ነው የምታዩት። ኒኪታ ኒኪታ ማለት ውሻዋ ናት። ወለደች በኋላ በጣም እንክብካቤ ያስፈልጋል። እኔ ለበዓል የምበላው ምግብ። ዝርያቸው ዘይት ስለሆኑ ግዝፈት ያላቸው ውሾች ስለሆኑ ማንንከባከባቸው ከሆነ ፊዚካላቸው ላይ ትልቅ ትልቅ ትልቅ ተጽዕኖ ነው የሚፈጠረው። ምክንያቱም አሁን ላይ ህጻናቶቹ መብላት ስለማይችሉ ፕሮቲን ማግኘት የሚችሉት ከእናትየዋ ወተት፣ ለእድገታቸው የሚያስፈልገው ነገር በሙሉ ከእናትየዋ ስለሆነ የሚገኘው የህፃናቶቹ እድገታውን የሚወስነው ህጻናቶቹ ምግብ እስከሚጀምሩ ድረስ የሚወሰነው እናትየዋ በምትበላው ምግብ ነው ማለት ነው። ከዛ አሁን አጋጣሚ ደግሞ አሪፍ አሪፍ ፓፒ እና ጤነኛ ፓፒ ስለሆነ የተወለደልን አሁን ከዚህ በኋላ የሚጠበቀው የእኛ ስራ ነው ማለት ነው። አሪፍ ምግብ መመገብ። አሁን ወይዘሩ ትንሽ ሞቃት ስለሆነ ተኝተዋል። ግን አሁን ከዚህ በኋላ እሷ ከበላች በኋላ ተመልሳ ገብታ የምታጠባቸው ነው የሚሆነው። ቢያንስ ለአስራ አምስት ቀን እንደዚህ አይነት አመጋገብ በተከታታይ ጠዋት ጠዋት ቁርሷል። አስራ አምስት ቀን እኔ በአስራ አምስት አመት የምበላው እኔ ኮ ይሄን አስራ አምስት አመት ሙሉ ብለፋ እንደቀላል የማናገኘው ምግብ አንተ ለውሻ ይሁንና። እስቲ ሰው ሀሳቡ ምንድን ነው፣ በዚህ ቪዲዮ ላይ ምን አይነት ሀሳብ ይሰጣል ብዬ ኮመንት ለማንበብ ገባው። ልክ ስገባ ማለት ነው ሌላ ውሻ ትፈልጋላችሁ እኔና ጀለሳለን። እኔ ደግሞ ለስፖርት ተጠቀም ልትለን መስሎኝ። ከአንተ ነው የወለደችው አላለም። አንዱ ደግሞ የውስጤን ነው የተናገርከው። አንተ አንተ የውስጤን ነው የተናገርከው። ምን ልሸልም ምን ልሸልም? የቡላ ጎንፎ ምርጥ ነው ለወገብ። አዎ ወልዳ ስለተነሳሽ ማለት ነው። ከአንተ አርግዣለሁ አላለችም። አንዷ ደግሞ የኒኪታ ባል ነኝ። ኒኪታ ማለት እንግዲህ ውሻዋ ናት። ከእሷ ጋር ነው መኖር የምፈልገው፣ ውሰደኝ አላለችም። ከኒኪታ አርግዣለሁ። አንተ ግን በልተሃል። እሱ ባዶ ሆዱን ነው፣ ባዶ ሆዱን ነው። ማን ወይ ባ ማስገባት ለማህፀኗ ጥሩ ነው። ወይ ባ ምንድን ነው? ኮመንት ሰረኔ ፈልጓለሁ፣ ሁለት እግር ያለው ውሻ ትፈልጋለ አላለም። አንዱ ደግሞ ወይኔ ተመታ ሰው፣ ወይኔ ተመታ ሰው። ምን አይነት ሰው ነው ይሄ? የተረገመ ሰው ነው። ከመንግስት በላይ ካልቀለድኩኝ ያልክ አንተ ፖለቲካ። ተው ተው ፖለቲካ። እኔ ራሱ እንደዚህ ያልበላም እሱ አሪፍ ነው። ከኒኪታ አርግዣለሁ። ከኒኪታ ያረገዙ ሰዎች በዝተዋሉ። በነገራችን ላይ እባክህ ባለው አድርገኝ። እኔ ደግሞ የዛሬ ቁርሴ ይሄ ነው የምት የምትለኝ መስሎኝ ልሞክረው ነበር እሱ አዎ እሱ ያለው ሰው እሱ አሪፍ ነው። የራሳችን ታሪክ እስቲ ከሌሎቹ ስንሰማ ምን ይሰማናል? ትክክለኛውን ታሪክ ያወራሉ ብላችሁ ታስባላችሁ? እንደዛም ቢሆኑ ግን ሊደብቁ የማይችሉ ታሪኮችን ያወራሉ። እስቲ ስሟቸው ካሊድ ቢን አልወሊድ ይላል። ካሊድ ስለዚህ ሰውዬ ታሪክ ከመናገር በፊት የተቻለሽን ላይክ ካሊድ ማለት ነው። መጀመሪያ ቆሬሽ ትሪው የሚባል አለ። ምንድነው አትልም? ቆሬሽ ቆሬሽ ማለት ነው መሀመድ የሚቃወሙ የነበሩ ሰዎች ናቸው ማለትም መሐመድም የሚጨቆሉ የነበሩ ሰዎች ናቸው። ከዛ ካሊድ ከነሱ ነው የተወለደው። ከነሱ ተወልዶ በሁለት በሶስት ጦርነቶች የሙስሊሙን ኡማ ከመታ በኋላ ማለት ነው የሙስሊሙን ኡማ ተቀላቀለ ማለት ነው። ከዛ በረከቱ አድሮበት ተቀላቀለ። ነቢዩ መሐመድ ቀባው ምን የሚል ስም ሰጠው መሰላችሁ? ሰይፉላ። ሰይፉላ ምን ማለት መሰለ? የአላህ ጦር ማለት ነው፣ ጥሬ ትርጉሙ። ይህን ስም ካገኘ በኋላ በጣም አይረሴ በቃ እኔ ካደረገው ጦርነቶች በጣም አይረሴ ከሆኑት ጦርነቶች ካደረጋቸው ይሄ ፐርዣን ኢምፓየር፣ ባዛልታያን ኢምፓየር እና ደግሞ ቆሬሾች የሙታሮ አድርጓቸዋል። እና ደግሞ መቶ ሶስት ጦርነቶች አድርጓል። ከመቶ ሶስት ጦርነቶች ማለት ነው አንድ አንድ ጦርነት አልተሸነፈም፣ አንድ ጦርነት አልተሸነፈም። መጨረሻውን ደግሞ ስናይ ካሊድ ቢን ኢብራሂም አልዋድ የሞተው በሴሪያ ነው። በሲሪያን የሞተው የሆነ ንግግር ተናግሮ ነው የሞተው ከዚህም በተጨማሪ ደግሞ ማለት ነው ከአሌክሳንደር ዘግሬት ጋር እኔ እንደ እኩል ነው ማያቸው እውነቴን ነው በቃ ምንም ነገር አለላችሁም እንደ እኩል ነው ያ እና እንግዲህ ይህንን የሚፈልጉትን ነገሮችን ብቻ ነው የሚያወሩት እንጂ ትክክለኛ ታሪኩን በስነ ስርዓት ውስጡ ገብቶ አጥንቶ አይደለም የሚያወሩት ግን ከነሱ በላይ አሁን ይህንን ታሪክ እናውቃለን? ስንቶቻችን ነን እስኪ የካሊድን ታሪክ የምናውቀው የህይወት ፕሪንስፕል ምንድነው ኧረ ፈጣሪ መገዛት ነው ጎበዝ ወላሂ ከማንኛውም ነገር ብታገኙ የቅርቢቷን ዓለም ጥቅምና ጌጧን ነው፣ አላህም ዘንድ ያለው ምንዳ በጣም በላጭና ዘውታሪ ነው ይላል። የዚህ ዓለም ጊዜያዊ ነገር ይመጣል ይሄዳል። ዝናውም ይመጣል። ሊሆነ ጊዜ አሪፍ ይታያል፣ ሊሆነ ጊዜ አይታይም። ጊዜያዊ ነገር ነው። እንደ ማወራው ባያልሆንም፣ እኔ መንፈሳዊነት የተሻለ ነው። እሱ ነው መሸሸጊያችን፣ መጨረሻችንም እሱ ስለሆነ ሰውንም ጋኔንንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል ቁርአን ላይ ማለት። አማርኛ ትንሽ ትንሽ አነባለሁን የሰው ልጅ አላማው ሁለት ነው፣ መንፈሳዊና ዓለማዊ ውስጣዊና ውጫዊ እንደሚባለ የሁላችንም አንድ ነው፣ ፈጣሪን መገዛት ነው። አስቀድማችሁ ጽድቁና መንግስቱ ፈልጉ፣ ሌላ ሁሉ ይጨመራል ነው። መጀመሪያ አስቀድሜ ጽድቁና መንግስቱ መፈለግ ነው። ከዛ ቀለም መቀባት የአንቺ ጋዜጠኝነት፣ የእነሱ ካሜራ፣ ማንነት፣ ዳይሬክተርነት፣ ምናን ቀጣይ የሚመጣ እንደ ቦነስ የሚጨመርልን ነገር ነው እንጂ ዋናው የተፈጠርንበት አላማ ሰው ፈጣሪን ለመገዛት ስለሆነ እንደ ማወራው አደለም፣ ወላሄ ነው። ሙልሽ እንደ ማወራው አደለም ግን ያ ነገር ይስበኛል ልዩ በሆነ መንገድ በማላቀው መንገድ። ያው በቃ መጨረሻችን መንፈሳዊነት ቢሆን ወጣቱም ወደዛ ቢልላል። በጣም ስታወራ ይሄ ፖይንት አለ። በዛ ላይ ደግሞ በጣም ይሄ አስረግጠ የምታወራውን ነገር ምናምን ማውራት በደንብ ነው የምትችለው። ዱርዬ የሚባል ሁላ እንደዚህ ስለ ዲኑ ሲያቅደስ አይሉ ዲኑ አያስደስትም? ወላ ይሄ በጣም ነው በቃ እኔ ደስ የሚለኝ። እስቲ የእንሱ ተመልከቱት። ኦሮምኛ ነው የሚያወራው። እተረግምላችኋለሁ። እኔ በጣም ስላሳዘነኝ ብቻ ነው። እንጨት ተሸክሞ ነው የሚሸጠው። እዛ አንድ ሰው መጣና እየጠየቀው ነው

ከዛ የቤት ኬት ነው ብሎ ይጠይቀዋል። እንጨቱ ሊወስድለት ማለት ነው። ከዛ አይኔ ቤት ትንሽ ሩቅ ነው ይለዋል። በላ ሸንተማ ሁለት መቶ ሀምሳ ብሩን ሰጠው። አከመት ጉርታ ከዛ ነው እንደ ችግር የለውም እንጨቱንም ለራስ ሸጠዋል። አየ በ አ ጀባበ ጀባ በነገራችን ላይ ደሀ ማለት እንደዚህ አይነት ሰው ነው ደሀ ማለት ቁጭ ብሎ በረንዳ ላይ የሚነምን አይነት ሰው አይደለም እንደዚህ በቃ ችግሩን ደብቆ የሰው ፊት ላለማየት ብሎ እንደዚህ የሚተጋ ሰው ነው ድሀ ሚ ስትረዳው ራሱ በጣም የሚያስደስተ እንደዚህ አይነት ፊት ነው እስቲ ወታደር የሚለውን እንስማ

በቃ ይህ ምክር መቀበል አለብን። አንዳንዴ የአበሻ ስንባል ምክር ብዙም አንቀበል። አንድ እንቀበል እስ እንደዚህ አይነት ነገሮችን እንቀበል እና ለዛሬ ረዝንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ እስቲ አብራችሁን እስካሁን ለቆያችሁ ሰዎች እስ ጠጋበሉ አንዴ ጠጋበሉ።